እኔ እና ጃኒ ስንጨቃጨቅ በህል ሟየድ ፍቹ ምንድን ነው? ልደፍሯት ነው ባለጌው። እኔ እኮ አራት ወንድ ባንድ ላይ አትደሩ ብያለሁ፣ ነግሬያቸዋለሁ። ከዛ አራት ወንድ ባንድ ላይ አድረን ምን አይነት ህልም ልታይ ነው? ኧረ ያኩቻ ፊት ረዥም ነው። አንቺ ለዱቄት አይሆንም

ሎ የሰፈሩን ልጆች የምንጠፍክህ የበላ እየነርህ ጨራጭ ብራዘር ነው። የሚገርመኝ በቡና ቁርስ ነው እንዴ ታኩር ያደግችው? አ ደግሞ ስላለው ማለት ነው። ሚስቱን አስረግዛለሁ ብሎ ማለት ነው። ሰራተኞቹን አስረግዟል። አንተ የእንግዲህ አይበቃም እንዴ? በቃኝ በቃኝ አልኳረ እንዴ። አብዱኪያር እዚህ ጋር ስትሆን እዛ ይታያታል ብሎ የዘፈነው ለታኩር ያለ በርኔ ክሊፕ ነው ያለው። ታኩር እዚህ ጋር ስትሆን እዛ ይታያታል።

ብቻ ሼም ይዞኝ ነው እንጂ ማለት ነው። ቂጠ ነበት ከብቼ ማለት ነው ለበዓል ከብት ነው ብዬ ሸጠ ነበር። ዳኒ ስማ ዳኒ ዳኒ ዳኒ ቺቺን ያይሄደ ሾርት ነው ስትልስ ሰድባ መስሎ ተመልሳል። አኩቻ ከካሜራ አራቀብለሽ ስትቆም ማለት ነው ተብዘግዛጊ ሰገራ ነው የምትመስለው። ወይ ፊት በጣም ከመስፋቱ የተነሳ የገንፎ አር ነው የምመስለው። አኩቻ አኩቻ ማለት ነው ለምቦጭ ምንድን ነው የሚያክለው? አፍ በጣም ትልቅ ከመሆኑ የተነሳ ማለት ነው የጾም እና የፍስክ ሳይነካካበት ይበላለን። ስማ እሺ፣ ስማ ዳኒ፣ በጣም ፊት ከመስፋቱ የተነሳ በግማሹ ሌላ ቤት ገስ ጌም እየተጫወትክ ነው። አኩቻ አፍንጫ በጣም ትልቅ ከመሆኑ የተነሳ ማለት ነው መናፈጥ ብቻ አይደለም ትጸዳዳበታለን። ዳኒ ስማ እድሜ ከመሄዱ የተነሳ ዳኒ እዚህ ጋር እንዲሸብተ የሻገተ እንጀራ ነው የምመስለው። አኩቻ ከንፈር የምናናክለው ሚስት ይህን ከንፈር ከምትስብ ከጅብ ጋር ተሻምጣ ማለት ነው ጥንብ ብትበላ ቲክቶክ ክሬቲቭ ያዋርዳል። አንተ ላይቭ ላይቭ ላይ በመቃም አንተ ትበላለህ፣ እኔ ደግሞ በመቀለር ትበላለህ። ከእንስሳ ጋር በመዋልም እኮ ትበላለህ እ ታኩርዬ ምንድን ነው ቀይ መነጽር ያደረከው? ጫቱ ስጋ መስሎን ይታየን። ኧረ አይደለም ታኩር እኮ አስረኛ ክፍል ከራሱ እየሰራ ማለት ነው፣ ከሌላ ሰው እየሰራ ነው ተብሎ ተፈርሞበታል። እንደዚህ እያለች እሺ፣ አኩቻ ፊትህ አይሸትም እንጂ ከቦት ውስጥ የወጣ ትኩስ እግር ነው ይመስለው ይህ ሪከርድ ያስፈልጓል። ሪከርድ ግድ ነው። እዚጋ ሪፖስት አደረጋሉ። አፍት ነው ዳኒ ፊትሽ አፍንጫ ወገብ ነው የሚመስሉ የሚያስቅ የሚያስቅ አኩቻ ሸሚዞ ነው እንጂ ማለት ነው። ቂጠነበት ከብቼ ማለት ነው። ለበዓል ከብት ነው ብዬ ሸጠ ነበር። ምንድን ነው? እንደ መሶብ ዳንቴን ለብሰ የመጣው። አስወጣ ያስወጣልኝ እኔ ታኩራችን ታኩ በቃ ከዳይመንድ እየኮረጃችሁ ሕዝቤን አላስቀምጣላችሁታ። ኦኬ አንተ የድሮ ቲቪ ነው የምመስለው፣ ዳንቴን ለብሰህ ሞልቃሙን። ዳኒ ዳኒ ዳኒ፣ ወይ ወይ፣ በቃ ይሄ ናስቲፎ እና ጆን ምናምን ታውቃለህ። ቪውሳጥ በቃ ሕዝቤን ለመሸወር እያየሁ ነው። አናት እንቅብ መስበ መጣ የሀበሻ ክብ። አንተ ታዳጊ ነህ። እኛን እያየን ያደግከው እኛን እያየን ነው። ታኩሬ አሁን ቀላሽ ከፊትሽ ይሄ ይሻላል። አሪፍ የሻንኮ ፈስ ብዛት አለው ጥራት የለውም እንጂ ላላ

ነፈርኩኝ ግን፣ ያ በግን እንኳን ገጨሽ። እናቴ ትሙት እንኳን ገጨኝ። እንደዚህ ማን ያ በግ ያ ባይገጭሽ ነው፣ ባጃጅ ላይ ጥሎ ብለሽ

ከዛን መጡና ብቻ የሆኑ የሆነ ቅጣት ናቸው። ደግሞ ነብሰ ገዳይ ነው ሰብስቤያለሁ እንግዲህ ቤት ቤት ስል ስላቸው ይሄ ቢቢ ጋር ነብሰ ገዳይ በቃ እንዲያደርጉኝ ምናምን ነው የመሰለኝ ቅጣት አለ እንዲህ አልቀጣም ሲል እንደ ቴኒ ያኔ ትቆጣ ነበር። ቴኒ ጋር ትቆጣ ነበር ድሮው። አይ እንዲሁ ፈን ምናምን ነው እንጂ